ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገንኛ በጣም ደህና ነን። ዛሬ እንደተለመደው ከፈትል የተዘጋጁ በጣም በጣም እጅግ በጣም የሚያማምሩ የሀበሻ ቀሚሶችን እያሳያችሁ ነው። አብሬያችሁ መቆየው ይህ ቀሚስ አያምርም? ከለር ኮምቢኔሽኑ የፈትሉ ሁሉም ነገር ጽድት ተደርጎ የተሰራለት የሀበሻ ቀሚስ ነው። ፈትል ሆኖ እታች ላይ ጥበብ ነው የተጠቀም ነው። በጣም ነው የሚያምረው። ከለር ኮምቢኔሽኑ አያምርም? ይሄ ከስር በኩል ላይት ፒንክ ከለር አለው፣ ከላይ ደግሞ አረንጓዴ ከለር ኮምባይን ተደርጎ በቃ ጽድት ተደርጎ የተሸመነ የሀበሻ ቀሚስ ነው። ከፊት ለፊት ደግሞ ልክ እንደዚህ የሚያምር ሰፋ ያለ ጥልፍ ተጠጥመናል ማለት ነው። መስቀሉ እጁ ጋ ያለው ነገር ሁሉም ነገር በጣም ጽድት ተደርጎ የተሰራ የሀበሻ ቀሚስ ነው። እኔ እጅግ በጣም ነው የወደድኩት። ወገቡ እንደምታዩት ለላ ያለ ላስቲክ ተጠቅመናል። ለወፍራምም ሴት ለቀጭንም ሴት መሆን ይችላል። ፍሪ ሳይዝ ናቸው። አያምሩም ወይ? እንዴት እንደወደድኩት የሚያምር ነጠላ ደግሞ አለው። አንድ ላይ እንደዚህ እንደምታዩት አስራ ሁለት ክንድ ትልቅ ቆንጆ ነጠላ አለው። በጣም የሚያምር የሀበሻ ቀሚስ ነው። ብዙ ጊዜ እንደዚህ አይነት የሀበሻ ቀሚሶች በመነን ነው የምናውቃቸው እና ልክ እንደዚህ ደግሞ በሚያምር ፈትል ተሰርቶ ስናገኘው ደግሞ ዋው የሚያስብል ሀበሻ ቀሚስ ነው። ይህንን የሀበሻ ቀሚስ እኛ ጋ በአስራ አራት ሺ አምስት መቶ ብር ብቻ ነው የምታገኙት። ሙሉ ለሙሉ ተጠልፎ ተሰርቶ አልቆለት ማለት ነው። የጥልፍ ስታይሎችን፣ የአንገት ቅዶችን ሁሉንም በምትፈልጉት አይነት አማራጭ ራሳችሁ ኦርደር ማድረግ ትችላላችሁ ማለት ነው። ሶ እንደዛ ሆኖ ተሰርቶ ይህንን የሀበሻ ቀሚስ በተመጣጣኝ ዋጋ እኛ ጋር ታገኙታላችሁ ማለት ነው። ስክሪንሾት እያደረጋችሁ የወደዳችሁትን ይህንን ስሩልን ብቻ ነው ከእናንተ የሚጠበቀው። ይሄም የሀበሻ ቀሚስ በዶቃ ሰማያዊ ከለር የሚበዛበት የሀበሻ ቀሚስ ነው። ሙሉ ለሙሉ በጥልፍ የተሰራ የሀበሻ ቀሚስ ነው። እታች ዙሪያውን ጥልፍ ነው። አንገቱ ላይ ያለው፣ እጁ ላይ ያለው፣ ነጠላው ላይ ያለው ሁሉም ነገር በጥልፍ የተሰራ የሀበሻ ቀሚስ ነው ማለት ነው። ፈትሉ ደግሞ በጣም ጽድት ያለ የጎንደር ፈትል ነው እንደምታዩት ወገቡ ለላ ያለ ላስቲክ ተጠቅመናል። ጡቱ ላይ ያለው ስፋቱ፣ እጁ ላይ ያለው ስትራክቸር፣ ሁሉም በጣም የሚገርም ቆንጆ ተደርጎ የተሰራ የሀበሻ ቀሚስ እንደምታዩት። ወገቡ በቃ ፍሪ ሳይዝ ማለት ይቻላል፣ ለሁሉም ሴቶች የሚሆን አይነት ነው። ከፊትም ከኋላም በኩል ቪ አድርገና የሰራ ነው። በጣም ነው የሚያምረው። እናንተ ከፈለጋችሁ ከጀርባ ኦ አድርጋችሁ ከፊት ለፊት ብቻ ቪ መሆንም ይችላል። በጣም የሚያምር የሀበሻ ቀሚስ ነው። እንደምታዩት እታች ላይ የተጠለፈው ዙሪያው የተጠለፈው ነጠላውም ላይ ተጠልፏል ማለት ነው። ቆንጆ አስራ ሁለት ክንድ ነጠላ አለው አንድ ላይ በጣም በሚያምር በስፍስፍ ባለ ፈትል ነው እኛ ጋር የምታገኙት ነጠላው በጣም ትልልቅ ነው። እንደምታውቁት እኛ ቤት በነጠላዎች የምንጠቀማቸው ምንጠላዎች አስራ ሁለት ክንድ ነጠላዎች ናቸው። ያው እናንተ ኦርደር በምታረጉ ጊዜ ነጠላውን አስር ክንድ፣ አስራ ሁለት ክንድ እያላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ይህንን የሐበሻ ቀሚስ እኛ ጋር በአስራ ሁለት ሺ አምስት መቶ ብር ብቻ ነው የምታገኙት። እንደምታዩት ጽድት ያለ ማቴሪያል ነው። ከስር ሳተን ገበር ተጠቅመናል። ፈትሉ በነጠላው በአንድ ብቻ ሲንግል ፈትል ነው የተጠቀምነው። ደብል ፈትል እንዲሆንላችሁ የምትፈልጉ ከስተመሮቻችን ከበድ እንዲል ምትፈልጉ እንደዛ አድርገን መስራት እንችላለን ማለት ነው። ሰው ከወደዳችሁት፣ ኮንታክት አድርጉን። ይሄኛውም የሀበሻ ቀሚስ በፈትል የተሰራ የሀበሻ ቀሚስ ነው። እንደነገርኳችሁ ዛሬ ከፈትል የተሰሩ የሀበሻ ቀሚሶችን ነው ማሳያችሁ። ከለሩ አያምርም? በጣም ነው የወደድኩት። ፊት ለፊት ከሚወርደው ጥልፉ በጣም ነው የሚያምረው። ከታች ደግሞ ቀጭን ጥልፍ ዙሪያውን ተጠልፎበታል ማለት ነው። እጅጌው ልክ እንደዚህ አጠር ያለ እጅጌ ነው የተጠቀምነው። ከጥልፉ በኋላም ደግሞ ሽብሽብ የምትል ትንሽዬ ፈትል ማቴሪያል እዛ ላይ ትተናል ማለት ነው። የእጁ ስትራክቸር በጣም ነው የሚያምረው። እኔም እንደወደድኩት እናንተም እንደምትወዱት ተስፋ አደርጋለሁ። ጥልፉ ጽድት ተደርጎ የተሰራ የሴንጀር ጥልፍ ነው ማለት ነው። እታች ዙሪያውን የጠለፍናትን ደግሞ ልክ እንደዚህ ለነጠላውና ለመቀነቱ ቀጠና አድርገን ተጠቅመናል ማለት ነው። ጥልፎቹን ሶ ይሄ የሐበሻ ቀሚስ በፈትል የተሰራ ሙሉ ለሙሉ ጥልፍ የሆነ የሐበሻ ቀሚስ ነው ማለት ነው። ቆንጆ፣ በጣም የሚያምር ትልቅ አስራ ሁለት ክንድ ነጠላ አለው ለቤተ ክርስቲያን አጣፍቶ ለመልበስ የሚሆን አይነት ነጠላ ነው ማለት ነው። ሶ ትልቅ ትልልቅ ነጠላዎችን የምትፈልጉ ከስተመሮቻችን ትወዱታላችሁ ብዬ ተስፋ አደርጋለሁ። ኦርደር በምታደርጉ ጊዜ በ በአስር ክንድ በአስራ ሁለት ክንድ እያላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ይህንን የሐበሻ ቀሚስ እኛ ጋር በሰባት ሺህ ስምንት መቶ ታገኙታላችሁ። ይሄኛውም የሐበሻ ቀሚስ ቢጫ ከለር የሚበዛበት አይነት የሐበሻ ቀሚስ ነው። ብዙ ጊዜ ለጸያይም ሴቶች ሪኮመንድ አደርገዋለው ፍክት የሚያደርግ አይነት የሐበሻ ቀሚስ ነው። ያው ቢጫ ከለር እንደምታውቁት መልካችንን ፍክት ያደርግልናል ማለት ነው ሶ ጸያይም ሴቶች በዚህ የሐበሻ ቀሚስ ዝንጥ ማለት ትችላላችሁ ማለት ነው። በጣም በሚያምር ፈትል የተዘጋጀ የሐበሻ ቀሚስ ነው። ወገቡ ላይ ለላ ያለ ላስቲክ ተጠቅመናል። በአምስት አርብ የተሰራ የሐበሻ ቀሚስ ነው። ስፍት ያለ የሐበሻ ቀሚስ በጣም የሚያምር፣ እታች ላይ ዙሪያውን ቀጠን ያለ ጥልፍ አለው። እሱን ጥልፍ ደግሞ ለነጠላውም ለመቀነቱም አብረን ተጠቅመነዋል ማለት ነው። በጣም የሚያምር የሐበሻ ቀሚስ እኛ ጋር በሰባት ሺህ ስምንት መቶ ብር ብቻ ማግኘት ትችላላችሁ ማለት ነው። ፈትሉ በጣም የሚያሳሳ አይነት ፈትል ነው። ቆንጆ ፈትል፣ ጽድት ያለ ማቴሪያል፣ በጣም በሚያምር የስፌትና ጽድት ተደርጎ የተጠለፈ ማለት ነው። ሶ በቁ በሚባሉ ባለሙያዎቻችን አሰርተን የሸጥ ነው የሐበሻ ቀሚስ ነው ማለት ነው። እናንተም ደግሞ ይሄ የሐበሻ ቀሚስ እንዲሰራላችሁ ከፈለጋችሁ እየደወላችሁ ኦርደር ማድረግ ትችላላችሁ። ስልካችንን ባዩ ላይ እናስቀምጣለን። ሶ የወደዳችሁትን ልብስ እስክሪንሹት እያደረጋችሁ ቴሌግራም ላይ ወይም ዋትሳፕ ላይ ብትልኩልን እኛ በተቻለ ፍጥነት ሜሴጆቻችሁን እንመልሳለን ማለት ነው። ኢትዮጵያ ውስጥ ያላችሁም ከሀገር ውጭ ያላችሁም ሁላችሁም ኦርደር ማድረግ ትችላላችሁ ማለት ነው። አያምርም እኔ በጣም የወደድኩት የሀበሻ ቀሚስ ነው ትፍትፍ እየተባለ ይጠራል በአረንጓዴ የተሰራ የሀበሻ ቀሚስ ነው እንደምታዩት በጣም ነው የሚያምረው ቆንጆ ትልቅ መቀነት አለው ይሄ የምታዩት መቀነቱ ነው እንደዚህ ትፍትፍ ቀሚሶች ብዙ ጊዜ መቀነታቸው ጥለታቸውም ሰፋ ያለ ነው መቀነቱ ራሱ አርቡ ራሱ ሰፋ ያለ አርብ ነው የምንጠቀምለት በጣም ነው የሚያምረው እንደዚህ የሚያምር ቆንጆ ወራጅ ጥልፍ አለው። ጥልፉ እንደምታዩት ሰፊ ነው። በጣም ነው የሚያምረው። እዚህ ጋር ካለው የትፍትፉ ርዝመት ጋር ማች ያደርጋል ብዬ አስባለሁ። ዲዛይኑ በጣም ነው የሚያምረው። ጡቱ ላይ ያለው ስትራክቸር፣ ስፋቱ፣ ሁሉም ነገር ቆንጆ ሆኖ የተሰራ የሀበሻ ቀሚስ ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ቆንጆ ትልቅ አስራ ሁለት ክንድ ነጠላ አንድ ላይ አለው ማለት ነው። ነጠላዋ የትፍትፉን እችኛዋን ፓርት ብቻ ወስደን ነጠላውን እንሰራዋለን ማለት ነው። በጣም ነው የሚያምረው። ይሄንን የሀበሻ ቀሚስ እኛ ጋር በአስራ ሦስት ሺህ ብር ብቻ ነው የምታገኙት። ሶ እንደዚህ አይነት ቆንጆ ቆንጆ የሀበሻ ቀሚሶችን ኦርደር ማድረግ ከፈለጋችሁ ምርጫችሁን መዓዛ ጥበብና ሽፎ እንደምታደርጉ ተስፋ አደርጋለሁ። እየደወላችሁ ቴሌግራም ላይ ዋትስአፕ ላይ እስክሪንሹት እያደረጋችሁ የወደዳችሁትን ቀሚስ ኦርደር ማድረግ ትችላላችሁ ማለት ነው። አመሰግናለን። ይሄ የሀበሻ ቀሚስ አያምርም? አብሽከለር የሚባለው አይነት ጥለት ነው የተጠቀምነው። እንደምታየት ዙሪያውን ቀጭን ጥላት አለቻት። በአብሽከለር የተሰራች የሀበሻ ቀሚስ ነች ማለት ነው። ጥልፉ፣ ወራጁ፣ ሁሉም ነገር ጽድፍ ተደርጎ የተሰራ የሲንጀር ቀሚስ ነው። የሲንጀር ጥልፍ ነው። እንደምታየት በጣም ነው የሚያምረው። እጅጌውን ደግሞ በዝርግፍ አድርገን በዚህ መልኩ አድርገን ሰርተነዋል ማለት ነው። ከትክሻ የሚወርዱት ዲዛይኖችም በጣም ውበትን ያላብሳለ። ቀሚሱ እንደምታዩት በጣም ነው የሚያምረው። በአራት አርብ የተሰራ የሐበሻ ቀሚስ ነው። ከስር ደግሞ እንደተለመደው ሳተን ገበር ተጠቅመናል ማለት ነው። ሶ ይሄንን ቀሚስ አልቆላት እኛ ጋር በ7500 ብር ብቻ ነው የምታገኙት። ይሄን ቆንጆ 12 ክንድ ነጠላ ጋር ይሄንን የሐበሻ ቀሚስ እኛ ጋር በ7500 ብር ብቻ ነው የምታገኙት። እየደወላችሁ ኦርደር ማድረግ ትችላላችሁ።